እሺ ተመልካቾች እንዴት ናችሁ? የኢኮኖሚ ጉዳይ እያነሳን የምናወራበት የዩቲብ ቻናል ነው። እኔ ዋሲሁን በላይ ነኝ። ቻናሉ ላይክ ሰብስክራይብ እንድታደርጉ ጋብዛችኋለሁ። እንግዲህ ኢትዮጵያ የስምንት ነጥብ አራት ቢሊዮን ዶላር የዳሽግሽግ እየጠበቀች መሆኑና ኦልሞስት ድርድር ላይ መሆኗን የሚያሳይ መረጃ እየወጣ ነበር ሰሞኑን። ኢትዮጵያ ከመንግስት አበዳሪዎች ጋር በመርህ ደረጃ የዕዳ ሽግሽግ ለማድረግ መስማማቷን የሚገልጽ ሀሳብ ሲቀርብ ነበር። እንግዲህ የኢትዮጵያ ጠቅላይ ሚኒስትርን በምክር ቤት ላይ መልስ ሲመልሱ ወደ 35 ቢሊዮን ዶላር ከአሰልቺ ድርድር በኋላ የዕዳ ሽግሽግ መገኘቱ ሲያቀርቡ ነበር። እንግዲህ የገንዘብ ሚኒስቴር ከአይኤምኤፍ ወደ 35 ቢሊዮን ዶላር ሽግሽግ እንደሚጠብቅ የ25 ቢሊዮን ዶላር ሽግሽጉን እንዳገኘ ኦልሞስት ካሁን በኋላ ወደ 2028 የሚከፈል ገፋ የሚደረጉ ብድሮች ማለት ነው። እንግዲህ የዳ ሽግሽግ ማለት ምን ማለት ነው የሚለውን በተወሰነ መልኩ ማውራት የሚያስፈልግ ይመስለኛል። እና ለምንድን ነው የዳ ሽግሽግ የሚፈለገው? የዳ ሽግሽግ ከተገኘ በኋላ የኢትዮጵያ ኢኮኖሚ ምን ሊያገኝ ይችላል የሚለውን የተወሰነ ሀሳብ መስጠት ፈልጌአለሁ። እንግዲህ ሀገራት በየጊዜው ላይ ብድር ይወስዳሉ። ዘመኑ የተለያየ ብድር ከሶስት ምንጭ ሊወስዱ ይችላሉ። ከሀገራቶች ሊበደሩ ይችላሉ። ለምሳሌ ቀጥታ ኢትዮጵያ ከቻይና ልትበደር ትችላለች። አገር ባይላተራል ነው አገር ከሀገር ጋር ነው ብድሩ። ሁለተኛ ከግል ሴክተር ብድር ሊቀርብ ይችላል ልትወስድ ትችላለች። ለምሳሌ ኢትዮጵያ የአንድ ቢሊዮን ዶላር የዩሮ ቦንድ አቅርባ እሱን የገዙ ፕራይቬት ሴክተሮች ናቸው። ስለዚህ የግል ሴክተሩ እዳ ነው ማለት ነው። ሶስተኛው መልቲላተራል የሚባለው ምናልባት ከአይምኤፍ ከወርል ባንክ ከአውሮፓ ህብረት ከአፍሪካ ልማት ባንክ እንደዚህ አይነት ብድሮች መልቲላተራል ነው የሚባሉ። ምክንያቱም የአይምኤፍ አባል ሀገራቶች መቶ ሰማንያ ከሆኑ ከመቶ ሰማንያው በጥቅሉ እንደ ፓኬጅ መበደር ብላችሁ ልታስቡ ትችላላችሁ። ስለዚህ ከእነዚህ ሶስት ምንጮች ዘመኑ የተለያየ ብድር ይወሰዳል። ሀገራት ይወስዳሉ። መሪዎችን በተለዋወጠ ቁጥር ያነዳ እየተቀበሉ ይመጣሉ። ህዝብ በተለዋወጠ ቁጥር ያነዳ ይወስዳሉ። ስለዚህ ኢትዮጵያ ውስጥ ያለ ብድር እንግዲህ የፕላንና ልማት ሚኒስቴር ህዳር 11 ላይ አንድ መግለጫ ላይ ወደ 4.9 ቢሊዮን ዶላር የእዳ ሽግሽግ ኢትዮጵያ ማግኘቷን የገለጹበት አንድ መግለጫ ላይ ኢትዮጵያ በየአመቱ ሁለት ቢሊዮን ዶላር የሚሆን የእዳ ክፍያ ታከናውናለች በየአመቱ ላለፉ ከ2010 በኋላ እንኳን 10 ቢሊዮን ዶላር የሚሆን እዳ ክፍያ ከፍላለች የሚል ሀሳብ ሲያቀርቡ ነበር። አሁን የዳ ሽግሽግ ወደ 49 ቢሊዮን ዶላር የዳሽግሽግ መገኘቱ በተለያየ ፓኬጅ የዳ ክፍያውን በየአመቱ ከሁለት 2 ቢሊዮን ወደ 1 ቢሊዮን ዝቅ አርጎታል፣ የሚል ሀሳብ ሲያቀርቡ ተመልክቻለሁ እና የኢትዮጵያ ጠቅላላ አገራዊ ምርት ከጠቅላላ አገራዊ ምርት ያለው እዳ ወደ 137 ከመቶ መድረሱ። እንግዲህ ኢትዮጵያ ውስጥ የብድር ሁኔታ ሁለት አይነት ባህሪ ነው ያለው። መንግስት በፊ ነው ይበደራል ደግሞ የልማት ድርጅቶች መንግስትን ዋስትና እያደረጉ ይበደራሉ። መንግስት ህዝብን ዋስትና አድርጎ ይበደራል። የመንግስት የልማት ድርጅቶች ደግሞ መንግስትን ዋስትና እያደረጉ ይበደራሉ። እንግዲህ ኤግዛክት ቶታል ቁጥሩን ለማወቅ ትንሽ ያስቸግራል። ግን 13.7 ከመቶ ከጠቅላላ አገራዊ ምርት ቢባል መቶ ቢሊዮን ዶላር እንኳን ቢሆን ጠቅላላ አገራዊ ምርቱ 13 ቢሊዮን ዶላር እዳ አለ ማለት ነው። 215 ቢሊዮን ዶላር በነበረ ጊዜ ደግሞ ከሆነ 29 ቢሊዮን ዶላር እዳለበት ማለት ነው። ኢትዮጵያ ኢኮኖሚ በብር ከሆነ በትሪሊዮን ብሮች ወደ 3.8 ትሪሊዮን ሊሆን ይችላል። አሁን ደግሞ ከሪፎርም በኋላ ጠቅላላ ሀገራዊ ምርቱ ወደ 100 ቢሊየን ዝቅ ስላለ ወደ 1.7 ትሪሊዮን ብር የሚሆን እዳለበት ገዝቶ ስለሆነ የሚከፍለው የውጭ ምንዛሪ ነው። አሁን ለምንድን ነው የዕዳ ሽግሽግ የሚፈለገው ከተባለ፣ አንደኛው የውጭ ምንዛሪ ጥረት ካለ መክፈል ካልቻለ፣ ኢኮኖሚው መክፈል ካልቻለ እዳው እንዲሸጋሸግለት ሊጠይቅ ይችላል። የክፍያ ጊዜው ደርሶ ነገር ግን አሁን መክፈል አልቻልኩም የሚቀጥለው ዓመት ይሁንልኝ ተንከባላይ እዳ ነው። ለምሳሌ በ1997 የኢትዮጵያ ኢኮኖሚ ተበድሮ ቢሆን ከቻይና ላይ የ20 ዓመት ብድር ከሆነ ዘንድሮ 20 ዓመቱ ይሞላል ማለት ነው። ዘንድሮ ፕሪንሲፓሉም ተከፍሎ ኢንተረስት ሬቱም ተከፍሎ መጠናቀቅ አለበት። ነገር ግን በተለያየ ምክንያት ካልተከፈለ ዛሬ ላይ ቁጭ ብሎ እባክሽ በዚህ ዓመት መክፈል የነበረ በዚህ ዓመት መጠናቀቅ ነበረበት ዕዳው ግን ማጠናቀቅ አልቻልኩም። ስለዚህ አምስት ዓመት ስጭኝ አራት ዓመት ስጭኝ፣ በዚህ አራት ዓመት ውስጥ ቀሪ ዕዳ ይህን እከፍላለሁ ብሎ መደራደር እንደማለት ነው። ድርድሩ ብቻውን የወሰደው አራት ዓመት የሚሆን ነው ቢያንስ ረጅም ጊዜ ነው። እነዚህ የአበዳሪ ኮሚቴዎች የሚያነሷቸው ቅድመ ሁኔታዎች አሉ። ምክንያቱም ብድር ፖለቲካ ነው ኢኮኖሚ ብቻ አይደለም። ለምሳሌ ቻይና የኢትዮጵያ አምስት መቶ ሚሊዮን ዶላር እዳ ቢኖራት በዛ አምስት መቶ ሚሊዮን ዶላር ምንም ልታደረግ አትችልም ቻይና። ነገር ግን ብድር ፖለቲካ ስለሆነ የተለያዩ ፕሪኮንዲሽኖችን ያስቀምጣሉ። አሁንም ኢትዮጵያ ከመንግስታት አበዳሪች ጋር በመርህ ደረጃ ነው የሚለው መርህ የሚባለው ምንድን ነው? ይሄ መሆን አለበት ይሄ መሆን አለበት የሚሉ የሚያስቀምጡት ምክንያት አለ። ኢትዮጵያ ውስጥም ከኢኮኖሚ ሪፎርም ጋር እንደ አንድ ማነቆ ያቀርቡ ነበር። የእዳ ሽግሽግ ለማድረግም ተጨማሪ ብድር ለመስጠትም ሪፎርም ማድረግ አለባችሁ። አሁንም ቀለል ያለው ከአይኤምኤፍ ጋር ሪፎርም ስላደረገ ነው የኢትዮጵያ ኢኮኖሚ። ስለዚህ ከአይኤምኤፍ ጋር ሪፎርም አድርጉ፣ ሪፎርም መደረግ አለበት እንደ አንድ ቅድመ ሁኔታ ይዘው ቁጭ ይላሉ። ግጭት ካለ ግጭት እንዲቆም የዲሞክራሲ ኢሹ ያነሳሉ፣ የሰብአዊ ሁኔታዎችን በጣም ብዙ ምክንያቶችን ይደረድራሉ። አሁን ኢትዮጵያ እዳ ለምንድን ነው የተከማቸው? ሽግሽግ እየፈለገ ያለው ለምንድን ነው? መክፈል ያልቻለው ለምንድን ነው ከተባለ በጣም ብዙ ምክንያት መነሳት ይችላል። አንደኛው እንግዲህ ብድሮች በአብዛኛው የሚወጡት ለፍጆታ ነው። ምንም መከራከር የሚያስፈልገው አይደለም። ኢትዮጵያ ኢኮኖሚ የሚያገኘ ውጭ ምንዛሬ ለሸመታው ካለው አንጻር ሲታይ ዴፊሲቱ ብዙ ነው፣ ክፍተቱ በጣም ብዙ ነው። ስለዚህ እሱን ክፍተት ለመሙላት ነው የሚበደሩ ውጭ ምንዛሬ የሚገኝበት ምክንያት የውጭ ምንዛሪ ለሚያስፈልግበት ሸመታ ለማሟላት ነው። ስለዚ ሸመታ ደግሞ አይከፍልም። የውጭ ምንዛሪ ግኝትን ማሳደግ አይችልም። ኮንሲውም ማድረግ ነው። ለምሳሌ ዘይት ገዝቶ ወደ ኢትዮጵያ ካስገባ የብድር ገንዘብ፣ በቃ ዘይቱ ይበላል ያልቃል። አንደኛው ችግር እሱ ነው። ጫናውን እየደረበው የሚመጣው በየዓመቱ መቃለል ያለበትን የማያቃልለው የሚያከማቸው ምክንያት እሱ ነው። ሁለተኛው ወጪው ከፍተኛ ለሆነ ለመሰረተ ልማት ፕሮጀክቶች ይወጣል። አንዳንዱ ብድር ምክንያቱ መሰረተ ልማት ማሟላት ስለሆነ ነገር ግን እነዚህ መሰረተ ልማት ማሟላት ተብለው የሚመጣው እዳ አንዳንዶቹ ለማይፈጸምም ፕሮጀክት ነው። የኢትዮጵያ ሁኔታ የሚያሳየው እሱ ነው። ብድር ተወስዶባቸው ግን ሰክሰስፉል የማይሆኑ በጣም ብዙ ፕሮጀክቶች አሉ። የፕሮጀክቶች የመፈጸም አቅም መዘግየት በጣም በከፍተኛ ሁኔታ ነው ያለው። ብድር ተወስዶበት ሰርቶ ብድሩን ይመልሳል የተባለ ፕሮጀክት ተኝቶ የብድሩ የክፍያ ዘመን ግማሽ ሊደርስ ይችላል፣ ሊያልፍም ይችላል። ኢትዮጵያ ውስጥ ያሉ የስኳር ፕሮጀክቶች እንደዚያ ምልክት ነው ያለባቸው። ኢቨን ኢንዱስትሪ ፓርኮች እንደዚያ ምልክት ነው ያለባቸው። አዋጪ ያልሆኑ ፕሮጀክቶች፣ በጣም ሲግኒፊካንት ያልሆኑ ፕሮጀክቶች ስለሚደራረቡባቸው እነዚህ ብድር የተወሰደባቸው ምክንያት የሆኑ ፕሮጀክቶች ብድሩን ነው የመክፈል አቅማቸው ደካማ ይሆናል። እንግዲህ ላለፈው ጊዜ አጭር ጊዜ እንኳን ብናየት የኮቪድ የጦርነት ጉዳይ የግጭት ሁኔታ ድርቅንም ጨምሮ ካለ የውጭ ምንዛሬ ከመጠቀም ላይ እየተቀነሰ ስለሆነ እዳ የሚከፈለው በቂ የውጭ ምንዛሬ አለመስራት ሲደመር ደግሞ መክፈል አለመቻል እነዚህ በሙሉ ችግሮች ነበሩ። ሁለተኛው ተጨማሪ ብድር ለማግኘት ሲባል የእዳ ሽግሽግ ይጠየቃል። የተከማቸ እዳና ቀይ ምልክት የወጣበት አገር ተጨማሪ ብድር ማግኘት አይችልም። መጀመሪያ ብድርን አቃለ ነው ምክንያቱም አሁን እዳ እዳ ያለባቸው እዳ የወሰድንባቸው ሀገራቶች መልሰውም የሚያበድሩ እነሱ ናቸው። ስለዚህ የባለፈውን ሳትከፍሉኝ አሁን አላባድራችሁም ነው የሚሉት። ስለዚህ ተጨማሪ ብድር እንኳን ለማግኘት ጫና ነው የሚሆነው። ስለዚህ የጊዜ የክፍያ ጊዜውን እየጠበቁ ድርድር ውስጥ መግባት በጣም የተለመደ ነው። ስለዚህ በዚህ ድርድር ኢትዮጵያ አንድ ሶስት አራት ዓመታት ወደፊት ልትጨምር ትችላለች። አሁን መከፈል ያለበት ከሚቀጥሉት አራት ዓመታቶች ላይ ወይ ከአራት ዓመት በኋላ አከፍላለሁ የሚል ሁኔታዎች ውስጥ ልገባ ትችላለች። ግን በመርህ ደረጃ ስለሆነ የሚጠየቀው ምንድነው? ተጨማሪ ሪፎርም ሊጠየቅ ይችላል። በቃ ከፈት ማድረግ አለባችሁ። አሁን ለምሳሌ የዓለም የንግድ ድርጅት ድርድር አለ። የዓለም የንግድ ድርጅት ላይ ያለው ድርድር ገበያውን ክፍት ማድረግ፣ የመንግስት ተቋማቶች ተጨማሪ መሸጥ፣ መልቀቅ የሚሉ ሀሳቦች አብሮ ይመጣሉ። እነዚህ የብድር ሽግሽግ ላይም አብሮ ጫና መፍጠራቸው አይቀርም። ስለዚህ ሽግሽጉ የሚሳካ ከሆነ መጥፎ አይደለም ጥሩ ነው በጣም ነገር ግን በሽግሽግ የሚገኘ ውጭ ምንዛሬ ምንድነው መሆን ያለበት የሚለው በጣም ጥንቃቄ ይፈልጋል ለሁለት ነገር ሊያገለግል ይችላል አንደኛው ክምችት ሊሆን ይችላል ክምችት ጠቅላላ ኢኮኖሚን የሚያረጋጋበት ምክንያት አለ ለምሳሌ አንድ ቢሊዮን ዶላር ለእዳ ሊከፍል ያዘጋጀ ኢኮኖሚ በቃዳውን የሚቀጥለው ተከፍለኛለ አንድ ቢሊዮን ውሰደው ነው የሚባለው አቆየው ነው ያንን አንድ ቢሊዮን በብሔራዊ ባንኩ ሊያስቀምጥ ይችላል። ይሄ የውጭ ምንዛሬ እጥረት ባለበት ጊዜ ለገበያው ለቀቅ ሊያደርገው ይችላል። ደግሞ የውጭ ምንዛሬ ገበያው ሪዘርቭድ አንድ ቢሊዮን ዶላር ካዝነው ስላለ በሚል ሾክ ውስጥ እንዳይገባ ሊያደርገው ይችላል። ደግሞ አስፈላጊ ለሆነ ጊዜ ለገበያው ሊለቀቅ ይችላል። አንድ ይሄድ እላለሁ። ሁለተኛ የውጭ ምንዛሬ በሽግሽግ እፎይታ ማግኘት ማለት ለመሸመታ ለመጠቀም ሊውል ይችላል። አሁን መጠንቀቅ የሚያስፈልገው ምንድን ነው? የሚሸምትበት የሚለው በጣም አስፈላጊ ነው። ኢኮኖሚ ምንድን ነው የሚሸጠው? የሚሸምተው ኮንሰፕሽን ከሆነ ለፍጆታ የሚያገለግል ከሆነ አሁን ይሄ ዕዳ የሚቀጥለው አራት ዓመት ላይ ደግሞ መጠየቅ ሊመጣ ነው። እንግዲህ ጠቅላይ ሚኒስትሩም ሲያቀርቡ የነበሩት ኢትዮጵያ አግባብነት የሌላቸው ዕዳዎች እንዲሰረዙ ትፈልጋለች። የተወሰደ አግባብ ዕዳ ከሆነ አግባብነት የሌለው ሊሆን አይችልም። ለምሳሌ ደርግ የተበደረው ከሆነ ደርግ ያሳምናል ያለውን ብድር ወስዷል። ኢህአዲግም ከሆነ የተበደረው ያሳምናል የሚለውን ብድር ወስዷል። በጠቅላይ ሚኒስትር ኃይለማርያም ጊዜ የተወሰደ ብድርም ከሆነ ያሳምናል የሚባለው ብድር ተወስዷል። አሁንም ያለው ብድር ከሆነ ያሳምናል በየጊዜው ላይ ህዝብ ስለሆነ ዋስትና የሚሆነው ያሳምናል የተባለ ብድር እንግዲህ ባለ ኤክስፐርቲሶች እንግዲህ በተለያዩ ምክንያቶች ተወስዷል እዳው። ስለዚህ በስምነት የተወሰደ እዳ ከሆነ መከፈል አለበት ማለት ነው። ኢቨን አፍሪካ ላይ የተጫነ እዳ አለ ራሽናል ያልሆነ ከፍተኛ ኢንተረስት ያለበት ለሙስና የሚዳረግ እዳዎችን በሙሉ እያዩ አበዳሪዎች አበድሯል። ምክንያቱም ብድር ኢኮኖሚ ብቻ ስላልሆነ ማለት ነው። ስለዚህ ለሸመታ ብቻ ሳይሆን መጠቀም ያለበት ኢኮኖሚ ለሚመልሱ መሰረተ ልማቶች ማዋል አለበት። ምርትና ምርታማነትን የሚያሳድግ ላይ ማዋል አለበት። ነገር ግን የተወሰደ ብድር ለሸመታ እንደ ግጭትን ለማስተናገድ የሚውል ከሆነ ግን ጠቅላላ ኢኮኖሚ ላይ ያለው አድቫንቴጅ ዝቅተኛ ነው የሚሆነው። ስለዚህ አሁን የተጠየቀ ድርድር በኋላ እየጠበቀ እየጠበቀ እየጠበቀ ይመጣና በመሪ ደረጃ የተባለው ድርድር ላይ ሲቀርቡ እነዚህ አበዳሪ ኮሚቴዎች የሚጠይቁ ጥያቄ ብዙ ይሆናል። ለምሳሌ ኢትዮ ቴሌኮም የዚህን ያህል ድርሻ መሸጥ አለባችሁ ነው። አሁን ድርድር እዳው እየተከማቸ የሚመጣ ከሆነ ሽግሽጉም ቶሎ የሚከፈልን ካልሆነ ምን ምን ሊሆን ይችላል? ኢትዮ ቴሌኮምን ሃንድረድ ፐርሰንት ፕራይቬት አድርጉትም ሊሉ ይችላሉ። እንደዚያ ጥያቄዎች መንግስት ይቀበላሉ። አየር መንገዱ መቶ ፐርሰንት ፕራይቬት አርጉት ሊሆን ይችላል ጥያቄው ይመጣ። እዳ እየተከማቸ ከመጣና ሽግሽጉም ተፈቅዶ እንኳን ወደሚከፍል ዘርፍ ካልመጣ በኋላ ላይ ድርድር ላይ ያለ የመደራደር አቅም ደካማ እንዲሆን ነው የሚያደርገው። ስለዚህ እነዚህ ስራዎችን መስራት ያስፈልጋል። እነዚህ ሀሳቦች ላይ ሀሳብ ለመስጠት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘ ኢትዮጵያ ኢኮኖሚስት ቪው፣ ቴሌግራም፣ ፌስቡክ ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ቀን።